የፋኒት ባለሟሴ ታሪክ በራያ ግንባር ተፈጸመ። የአገዛዙ ዘግናኝ ድርጊት ሲገለጥ እነዚህና ሌሎች ትክክለኛ ወቅታዊ እንዲሁም ታማኝነት ያላቸው መረጃዎች ታገኙ ዘንድ አብራችን ቆዩ። የአገዛዙ ዘግናኝ ድርጊት ሲገለጥ፣ አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለ? ነውረኛው የብልጽግና ቡድን በ2013 ዓ ም ህዋት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊትን በህልና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግ ነበር። በዚህም ከሰሜን እዝ ጥቃት ጋር ተያይዞ ሰራዊቱን አጋደመው፣ ኦራልን ነዱበት፣ የትግራይ አርሶ አደሮች በማጭድ የሰራዊቱን አንገት ቆርጠው ጣሉት፣ የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ገፉባቸው፣ ወዘተ የሚሉ ፕሮፓጋንዳዎችን በከፍተኛ ባለስልጣናትና አገዛዙ በሚዘውራቸው ሚዲያዎች ጭምር በሰፊ ተሰርቶባቸዋል። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና አለመፈጸሙ እስካሁን በገለልተኛ አካል የተጣራ ነገር ባይኖርም በዚህ የተበሳጨው ቀሪው ሰራዊት በልህና በቁጭት ዳግም ተደራጅቶ አጸፋዊ በመውሰድ በጥቂት ቀናት ውስጥ የህወሓት አመራሮችን ከመቀለ ወደ ቆላ ተንቤን ወርዷቸዋል እና አብይ አህመድና ቡድኑ ጓደኞቹ በአሰቃቂ ሁኔታ ተነጠቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነ የኢንዶክትሬሽን ስራ በጊዜው ለይዘው የሚፈልጉትን በጥቂት አሳክተዋል። በተመሳሳይ ይኸው ነውረኛ የብልጽግና ቡድን ሁለተኛ አመቱን ባተሻገረው በአማራ ክልል ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። ለምሳሌ ጎንደር ደብረ ታቦር ዙሪያ በተጨማሪም ቆስለው የተገኙ ፋኖችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለ ሁኔታ አለ። ለምሳሌ ከወልዲያ በቅርብ ርቀት ዶሮ ግብር ላይ ሲዋጋ ቆስሎ የተማረከው ፋኖ ሞላ። አገዛዙ እነዚህንና መሰል ከሞራልና ከስሴት እንዲሁም ከዓለም አቀፍ የጦር ሕጎች በማፈንገጥ የሚፈጽመው አውሬያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በጋያድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጸም ቻለ? እሱንም ከአምስት መቶ በላይ የሚሆነው ምርኮኞች በፋኖች እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮች ጡት በመቁረጥ ምን ለማሳካት አስቦ ነው? ፋኖ እጁን የሰጠ ወታደርን ተንከባክቦ ይይዛል በሚል መከላከያ ሰራዊቱ በፋኖ ላይ ያደረበትን እምነት ለመናድ አገዛዙ የሄደበት ርቀት እስከምን ድረስ ነው? አገዛዙ በአማራ ክልል በንጹሀን ላይ እና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከሴት ከባህልና ከእምነት እንዲሁም ከዓለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ ከመከላከያ ሰራዊት ላይ እንዲ እንዲፈጽም እየሰራ ነው። ፋኖ በቁጣና በሌ ተሞልቶ በሚመረካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይህንን ድርጊት ቀሪውን ሰራዊት ለመቀስቀስ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘረበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ የአውደ ውያ ጠንክሮ ከመዋጋት ይልቅ ደቂቃዎችን ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀበልና እንደሚከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድቷል። በዚህ በውያ ብቻ ሳይሆን ባዘቦት ቀንም ባገኛት መሿለኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ ካለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል በውያ ሰዓትም ጠንክሮ ከመዋጋት ይልቅ ባገኘው አመች ሁኔታ እጁን ለፋኑ የሚሰጠው የትየለለ ነው ይህ ድርጊት አገዛዙን አስደንግጦታል የሰራዊቱ መናድና መፍረስ የመዋጋት ሞራል ማጣት አራት ችሎ ያለውን ኃይል እንቅልፍ ነስቶታል መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸር እና በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አሉ የሚላቸውን እድሎች እየተጠቀመ ነው። ይህም ከስንት አንድ እንደ አጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚለው ነው። እርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ ከዘወትር ተግባሩ በተለየው መልኩ ከስንት አንድ እንደ አጋጣሚ የሚማረካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በእጇ ዝር አጸፋዊ እርምጃ ሊፈጽምበት እንዲህ አይነት ጥቃት ተፈጸመብን በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ ጥላቻ እርካታውን ያስፈጽምበታል። ይህንን ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን ቤት ውስጥ ዘግቶ በሳት ሲያቃጥል የነበረው የኦሮሞ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርቷል። ይህ ገና በስልጠና ካምፕ ውስጥ እንዳለ የአማራን ሕዝብ እንዲጨፈጭፍ በጥላቻ ኢንዶክትሬሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንት ወዲህ በጎጃምና በወሎ ቀጠናዎች እንዳጋጣሚ ቆስለው በተማረኩ በሁለት ሴቶች የፋኖ አባላት ላይ ከጦር ሕግ ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊት፣ በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊት እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጸፋዊ ድርጊት እንዲፈጽም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ ቅድ መሰረት አጸፋዊ እርምጃ ሲወስድ አገዛዙ ለቀረው ሰራዊት ጓደኞቻቸው ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በልተ ጠንክሮ እንዲዋጋ ማድረግ፣ ፋኖ አጸፋዊ እርምጃ ሲወስድ እጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸው እንዲያጥፍ ማድረግ ፋኖ በምርኮኞች ላይ አሰቃቂ ግብ ፈጸመ በሚል በሀገሪቱ በጀት የተገዙ ዩስቶችን ተጠቅሞ ፋኖን በአሸባሪነት እንዲፈረጅ ለማስደረግ አገዛዙ በውያ በተሰዉ የፋኖ አስከሬን ላይ ይህንን ዘግናኝ ድርጊት እንዲፈጽም እያስደረገ ያለው በኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ለማድረግ የመገንጠል ካርዱን ለመምዘዝ ነው። ይህ የነውረኛው ብልጽግና ቡድን የመጨረሻና የማይቀረው ካርዱ ነው። የተያዘ ዜናም የፋኒት በዓለም ዋሴ ታሪክ በራያ ግንባር ተደገመ። ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሞ ልዩ ኃይል የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪት ተሰጥቶታል። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሞ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን የመከላከያ ሰራዊት እንዲተካ ነው መለዮ ልብሱን በመልበስ በአማራ ክልል እንዲሰማራ የተደረገው ሲሉ ምንጮች ገልጸዋል። በወለጋ ምድር አማራ የሆኑ ነፍሰጡር ሴቶችን ማህፀናቸውን በመግደል ሽልበጩ በሲወጋና እናቶችን ሲገድል ህጻናቶችን በ ስለታማ መሳሪያ አንገታቸው ላይ ገዝግዞ በአሰቃቂ ሁኔታ ሲገድል። በመስጅድ ውስጥ ሶስት ወላት በማድረስ ላይ የነበሩ የአማራ ተወላጅ የሆኑ ትላልቅ መሻይኮችን በጭባርዶ ሲገድል፣ ቤተመቅደስ ውስጥ ገብቶ ካህናትን አባቶችን እጃቸውን የፍጡኝ አስሮ ነዳጅ አርከፍክፎ ሲያቃጥል ሀብት ንብረት ሲዘርፍና ሲያወድም የነበረው የወረኛ ልዩ ኃይል መለዮ ልብስ ተቀይሮለት ከመከላከያ ጋር ተቀላቅሎ ወደ አማራ ክልል ገብቶ በደረሰባቸው አካባቢዎች ተመሳሳይ ድርጊቶችን መፈጸም ጀምረዋል። ጥቅምት 02 2018 ዓ ም ዕለተ እሑድ የአፋ በአማራ ቀጠና አጼ ቴዎድሮ ቴድሮስ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኒት በዓለም ዋሴ በውጊያ ቆስላ በጠላት እጅ የወደቀች ሲሆን የጠላት ኃይልም በእጁ የወደቀችን ፋኖ በዓለም በአሰቃይ ሁኔታ በጭቤ የሰውነት አካሏን ደጋግሞ መጉጋት በብሎ ሏት ሸሸል። በተመሳሳይ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንይልክ ዕዝ ምስራቅ አማራ ኮር አንደኛ ሀውጃኖ ክፍለ ጦር ሶስተኛ ሻለቃ አባል የሆነችው ፋኒት ግስት ወዳጅ ይመር ትናንት ጥቅምት 07 2018 ዓ ም በራያ ግንባር ልዩ ቦታው ጮቤ በር ላይ በተደረገ ውጊያ ክቡር መስዋዕትነት ተቀብላለች። የአገዛዙ ወታደሮች የዚህን ሰማዕት የዚችን ሰማዕት አስከሬን ጡቷንና እጇን በመቁረጥ እጅግ አሰቃቂ ድርጊት ፈጽሟል።